የበርካታ ሀገራት የንግድ እንቅስቃሴ የሚዘወርበት ሀያላኑ ሀገራት አይናቸው የሚያርፍበት ነው ቀይ ባህር። ታዲያ የዚሁ ታሪካዊ ስፍራ የበይ ተመልካችና የቅርብ ሩቅ የሆነችው ኢትዮጵያ ከወደቡ ተጠቃሚነቷ እንዲረጋገጥ ሁሉም ኢትዮጵያውያን የጋራ ጉዳይና አጀንዳቸው ሊያደርጉት እንደሚገባም ይገለጻል። በጂኦግራፊካል ፖዚሽናችንም በህዝብ ብዛታችንም በታሪካችንም ቦታው ይገባናል። አክሰስ ቱ ሲ ይገባናል እና ያለ ምንም ክፍፍል፣ ያለ ምንም ልዩነት፣ ሁሉም ኢትዮጵያውያን፣ ሁሉም ኤሊት፣ ሁሉም ፖለቲሽንስ በዚህ ዙሪያ ላይ ተባብሮ አሁን የተጀመረውን አጀንዳ ወደፊት መግባት አለበት ብዬ አስባለው ኦፒ ፉሊ። ይሄ ነገር በጥሩ ሁኔታ ወደፊት እየሄደ ነው። በቀይ ባህር ቀጠና አካባቢ ከሚገኙ ሀገራት ጋር ረዥም ዘመናትን ያስቆጠረ ግንኙነት እንዳላት የሚነገርላት ኢትዮጵያ በቀጠናው የሚከሰቱ ችግሮችን ለመፍታት በሚደረገው ጥረት የጎላ ሚና እንዳላትይነሳል ከቀይ ባህር አካባቢ ካሉት ሀገሮች ጋር ያለን ታሪካዊ ግንኙነት በጣም ረዥም ነው። የባህል፣ የቋንቋ፣ የእምነት መመሳሰሎች አሉ። ሰው ኢትዮጵያ ከቀይ ባህር አካባቢ ካሉት ሀገሮች ህዝቦች ጋር የተቆራኘ ፍላጎት አላት። እዚ አካባቢ ያሉ ችግሮች ኢትዮጵያን ይመለከታሉ። የጋራ ችግሮች አሉ። በርካታ ችግሮች አሉ። የኢኮኖሚ ችግር አለ። የአየር ንብረት ለውጥ ችግር አለ። የደህንነት ችግር አለ። የደህንነት ችግር፣ የማይግሬሽን ወይም የስደት ችግር፣ የመሳሰሉት ነገሮች አሉ። የአክራሪነትም በዚሁ ደረጃ ሊነሳ ይችላል። እነዚህ ችግሮች የጋራ ችግሮች ከመሆናቸው ጋር ኢትዮጵያ ለችግሮቹ በሚደረገው መፍትሄ ለማምጣት በሚደረገው ጥረት ውስጥ የኢትዮጵያ ሚና በጣም ቁልፍ ነው የሚሆነው። የባህር በር የማግኘትን ጉዳይ የብሔራዊ ጥቅም አካል አድርጋ እየሰራች የምትገኘው ኢትዮጵያ ከቀጠናው ሀገራት ጋር ትብብር በመፍጠር ተጠቃሚነቷን ለማረጋገጥ እየሰራች ትገኛለች። የወደብ ጥያቄ የኢትዮጵያ ብሔራዊ ጥቅም ጉዳይ ተራ ነገር አይደለም እና በሰላም መንገድ፣ በኢኮኖሚም፣ በሴኪሪቲ ትብብር ኢን ሆርን ኦፍ አፍሪካ በምስራቅ አፍሪካ እነኚህ ፕላትፎርሞች ስራ ላይ እየዋሉ ነው ያሉት። በውጭ ጉዳይ ሚኒስቴርም በተለያዩ ፖሊሲዎቻችን ውስጥ ይሄ በሰላም መንገድ ወደፊት እንዲሄድ እና በአጠቃላይ በምስራቅ አፍሪካ ኢትዮጵያ የራሷንም ሚና ትጫወታለች፣ በትብብርም ትሰራለች። አሁን ጥሩ ነገር ተጀምረዋል። ሊሳካ የሚችል እና በጣም ሌጅትሜት የሆነ ጥያቄ ነው ብዬ ነው የሚያየው። ኢትዮጵያን የማደግና የመልማት ፍላጎት የማይሹና ታሪካዊ ሀቅ የማይዋጥላቸው ሀገራትን ሀሳብ በማስቀየር እውነታውን ለዓለም አቀፉ ማህበረሰብ ለማሳወቅ እየተሰራ መሆኑን የሚገልጹት ደግሞ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ ናቸው። ኢትዮጵያ ቀይ ባህር አይመለከታትም፣ አያገባትም የሚሉ ከኢትዮጵያ ጋር ታሪካዊ ግጭት አለን ብለው የሚያስቡ ሀገራትም ስላሉ ኢትዮጵያ በዋና ከተማዋ በቀጠናው ያሉ የቀይ ባህር አዋሳኝ ሀገሮችንም በመሬትም ከቀይ ባህር ጋር የሚገናኙ እንደ ኢትዮጵያ ያሉ ሀገሮችን ምሁራን፣ ዲፕሎማቶች አንድ ላይ ሰብስባ ቀይ ባህርን አጀንዳ አድርጋ መመካከሯ በራሱ የቀይ ባህር ጉዳይ የኔ ጉዳይ ነው የሚለውን ትርክት ወዳጅም ጠላትም እንዲያውቀው የምናደርግበት ትልቅ ብሔራዊ ፋይዳ ያለው መድረክ ስለሆነ ሰፊው የኢትዮጵያ ሕዝብ፣ ሚዲያውም ይህንን ትርክት በማሰራጨት ረገድ ትልቅ ኃላፊነት አለባቸው። ከሰሞኑ የውጭ ጉዳይ ኢንስቲትዩት ያዘጋጀው ሶስተኛው የቀይ ባህር ቀጠናዊ ጂኦፖለቲካ ፎረም በቀይ ባህርና በኤደን ባህረ ሰላጤው ዙሪያ ትኩረቱን አድርጎ ውይይት መካሄዱ አይዘነጋም።